እሷን አጣው ማለት በቃ እኔ ወንድማችሁ አጣችሁኝ ማለት ነው። እባክህ እኔ በሕይወት እንደለለው ነው የሚሰማኝ። እሷ ሄደችብኝ ማለት በሕይወት እንደለለው ነው የሚሰማኝ። የምር እኔ እሷ ከእኔ እንድትርቅ አልፈልግም እና ባላችሁ አቅም አስታርቁም። እኔ አስከፋትም ድግ በቃ አስከፍቻትም ከሆነ ይቅርታ እሱ ነው ፈልገው እና ይህን እናደር አላቸዋል ብለናል ከእሷ ጥልቅ የሆነ ፍቅር አለብኝ። እሷ ማጣት አልፈልግም። ካጣትም እኔ በህይወት መኖር አልፈልግም። እሷ ከኔ ጥልቅ አልፈልግም እንዳታሳልፉት እባካችሁ። ይህን ቪዲዮ ጨርሳችሁት ይህንን አካውንት ብዙ ጊዜ ሞክሮ ያለው እንዲወጣ ቪዲዮ እንዲታይልኝ ግን እምቢ ብሎኛል ያለው። እባካችሁ ቢዝነሴ ለማስተዋወቅ ነው ልጠቀምበት ያሰብኩት እና እርዱኝ። ኮፒሊንክ አርጉልኝ፣ እንደዊት አርጉልኝ፣ የተቻላችሁን አርጉልኝ። አራሪ ምን አውቃለሁ። ችክ እያለሽ ነው። ማንቁልፍ ምንድነው ማድረግ? ውጣላት በ አስወጭልኝ አታውጣ። የሌለበት አመል ደግሞ ምንድነው? ምን ማለት ነው የሌለ

ያላችሁ ውድ ቤተሰቦች የዘዙኝ ትታዎችን ሽ ብሉ ማጅክ ዳክስ ቅባቶችን የተለያዩ ልብሶችን ኔ ጋ ታገኛላችሁ። የኔ ውዶች አበረታቱኝ። ስልክ ቁጥር በዚህ በምታዩት ማለት ነው 0551237482 ወይም ደግሞ 0962233435 በዋትሳፕ ብቻ ማለት ነው 0551237482 ወይም 0962233435 ላይ እየገባችሁ እዘዙኝ። ዋትሳፕ ማለት ነው በተለይ ብሉ ማጅክ እና ዳክስ ቅባት ብዙዎቻችሁ እየጠየቃችሁ የነበረ ኮሜንትም ላይ በቲክቶክ ማለት ነው እና ለጸጉራችሁ ተስማሚ የሆነ ቅባት ነው ሞክሩት ማለት ውድ ቤተሰቦች ሰላም ሰላም ሰላም እንዴት ናችሁ ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሌ ቤተሰቦች እንዴት ናችሁ ደህና ናቸው ሁሉ ሰላም ሁሉ መልካም እኔ ጋር ሁሉ ሰላም ሁሉ መልካም ነው እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ እንደተለመደው ቪዲዮን ስትጀምሩ ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ተሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ ዛሬም እንግዲህ ሁለት ቆንጆ ቪዲዮዎችን ወደ እናንተ ይዤላችሁ መጥቻለሁ። ሃይሚና ብሩኬ ቶፊቅ እና ሶፊ ሮዚ ናቸው ማለት ነው። ውድ ቤተሰቦቼ እንግዲህ ከነ ሃይሚ ጀምራለሁ ምክንያቱም ሰሞኑ ቲክቶክ ላይም ሲዘዋወር እያየውኝም ስለነበረ እንዲሁም ደግሞ አንዳንድ ተደጋጋሚ መሰልሰል የሚሉ ቪዲዮዎችን እየሰሩ እያየሁ ስለሆነ ነው ማለት ነው። እና ውድ ቤተሰቦች ብዙ ጊዜ በእነሱ መስራት ቪዲዮቸውን አላይ ማርም ያለው ላይክ አረጋሉ ኮሜንት አደረጋሉ ቪዲዮዋቸውን ያለው ግን ብዙም አልሰራው አሁን እይታ፣ ለምን እንደሆነ አላውቅም። በእነሱ ጨረቃዎች ቀዝቅዛቸዋል። እኔ ቤት እየመጣችሁ እያያችሁ ስላልሆነ የሚታይልኝን ዝም ብዬ እየሰራሁ ስለሆነ ነው እንጂ ሀይሚና ብሩኬን መተውም አልችልም ማለት ነው። በጣም መወዳቸው ከዚህ ዩቲብ ላይ ካወቅኳቸው በጣም ጠንካራ ጎበዞች በአጭር ጊዜ ውስጥ ለውጥ ላይ እየደረሱ እና እያየኋቸው ያሉ ስለ ሆኑ በጣም ነው ማደንቃቸው፣ በጣም ነው ማወዳቸው። ነገር ግን እንግዲህ ዛሬ ቪዲዮ ላይ በጣም አንዳንድ ኮሜንቶችንም ለማየት ሞክሬያለሁኝ። እያያችሁ ካሜራ ደንቅና ነው። ብሩኬን ሀይሚ ፕራንክ ያደረገችው ከትናንትናው ጋር ይመሳሰላል። አይታችሁታል። የትናንትናውንም እንግዲህ ብሩኬ ቤት ድረስ ጠርቶ ሶፋ ላይ ልዩነቱ፣ የቦታ ልዩነት እንጂ ስታይሉ ወይም ደግሞ የቪዲዮ ኮንተንት አንድ አይነት ነው፣ እና በዚህ መልኩ እሷን ብድሯ መልሳለች። ነገር ግን በጣም ተንጫጫችሁና፣ ኮሜንት አንዳንድ ነው፣ ብዙ አይደለም። ቲክቶክም ላይ እያየው ነበረ። የስድብና ያፍ መጥፎ መልማድ ያለባችሁ ሰው ዝም ብላችሁ ተንጫጫላችሁ። ምክንያቱም ካሜራ እያያሳየቻችሁ ነው ይህን ነገር ያደረገችው። ምንም ይሁን ምንም መቼ መጥፎ ነገር ለማድረግ ካሜራ ተደቅኖ አይደረግም። ከካሜራ ጀርባ ማን ያዛቸው? መብታቸው እኮ ነው አይደል እንዴ? ስለዚህ ሰው ስራ ሲሰራ የሆነ ይስሩ እያሳዩችሁ ነው። እዚህ ጋር እንትን እያሉ ነው፣ ከካሜራው ሆና ብለው ነው የሚያሳዩችሁ። ሌላ ሰው አንጠቶ አደለም ምና ምና፣ እርስ በርሳቸው ነው የሚደራረጉት እና ይስሩ። እንደዚህ ዝም ብላችሁ ባገኙት አጋጣሚ ሰው መንቀፍም ጥሩ አይደለም ማለት ነው። እና በጣም እየሳኩ ነበረ በዛሬው ማለት ነው። ሙሽም እንግዲህ ሳታስበው ደርሳባታለች። ሀይሚ መጀመሪያ እሷ ቤት ውስጥ ነው ኖሮ ከእሷ ጋር ልሰራ ነበረ ያሰብኩት ብላለች። ነገር ግን ሳታስበው ሙሽ ደረሰች። ያው ሙሽ ይገባታል፣ የገባት እናት ስለሆነች እየሳቀችም ነበረ። ያው የፈረደበት ከፕራንክ ነው ብላ ስባ ነው ስቃ የወጣችው እንጂ መጥፎም ነገር እንደማያደርግ በልጇም ታውቃለች፣ ትተማመንበታለች። ወልዳ ያሳደገችው እናት እሷ ስለሆነች ድረስ ማለት ነው። እና አመል ቢኖርበት ያው ትቆጣው ነበረ እና ወደ ቤተሰቦች ላይ ክሽር ሰብስክራይብ አርጉ። ተመችቶኛል፣ እኔ ፈታ በሉልኝ። ቀጣይና ሁለተኛ ቶፊክ ሶፊ እና ሮዚ ናቸው። እነሱም እንግዲህ ዛሬ ቶፊክ እና ሮዚ ማለት ነው አበዱ። ልጁን ቃሽተው ተዋቃዦት ማለት ነው በተኛበት። እንግዲህ በቅድሚያ ግን መናገር የምፈልገው ነገር በምግብ በእህል ነገር እንደዚህ እንዳትቀልዱ እነ ሶፊ። ሁለተኛ በተለይ እናንተ አሁን በሄዳችሁበት አካባቢ፣ በእኛ አካባቢ ረሃብ ላይ ነው ያለው ሰው ገባችሁ። እንደ ቀልድ ማለት ለጨዋታ ምናምን አስባችሁ ሊሆን ይችላል፣ ግን ጥሩ አይደለም ጥሩ አይደለም። በእህል ቀልድ የለም። በዚህ ልክ አትቀልዱ ማለት ነው ውዶች። በተረፈ ግን ፈታዘና ማለታችሁ በጣም ደስ ብሎኛል። ቶፊቅን ነው እንግዲህ ፕራንክ ያደረጉት። ምክንያቱም ሶስት መቶ ሺ ገብታል። በእርግጥ ይገባል። አሁን በዛሬ ቪዲዮ፣ በትናንት በሰራው ቪዲዮ ዛሬ ማምሻውን ይገባል ብዬ አስባለሁ። አንድ ሺ ምናምን ነው የቀረው። የተለቀቀው ቪዲዮ በሶፊ ቤት ነው ይሄኛው ማለት ነው እና ሁለቱ እንግዲህ እንደምታዩት በፍቅር በአንድነት ሆነው አንዳንድ ኮሜንት ማይቻለው ለሚስቶች እንዴት ናቸው ምናምን የሚል ማለት ነው እና አጸት አትግቡ። በእርግጥ ይፈቀዳልም በእናንተ አደለ። ማስተዳደር ከቻለ ግን ደግሞ እችኛዋ እህቱ ናት ምን አደለችም። ሶፊና ሶፊናት ለጊዜው የእሱ ሚስት ማለት ወደፊት ማለት ነው እና ስራ ነበር ሲስተን የነበረው። አሁን ደግሞ ወደ ፍቅር ተመልሷል። ወደ ፍቅር ሲመጡ ደግሞ እነሱን ለጸብ የሚጋብዝና የሚዳርግ ኮሜንት ምናምን ባጽፉላቸው ጥሩ ነው ትንሽ እንኳን በፍቅር እንድናያቸው ተንፈስ እንድንል ማለት ነው እና ቶፊቅ እንግዲህ ነገ በሶስት መቶ ሺ እንደምንገናኝ ተስፋ አድርጋለሁ። ምክንያቱም በጣም ብዙ ጊዜ የምጠብቀው ነበረ። እንደነገርኳችሁ ቶፊቅ በጣም ብዙ ጥሩ የሚባሉ ስራዎች ሰርቷል ነበሩት፣ ወደፊት ማለት ከኋላ አዳዲስ የመጣችሁ ቤተሰቦች የሱን ስራዎች ማየት ትችላላችሁ እና በጣም ጎበዝ ልጅ ነው። ጥንካሬውን፣ ጥሩ ነገሮችን እንዲበረታ እና ከዚህ በላይ መስራት እንዲችል ብናደርገው አሪፍ ነው ብዬ አስባለሁኝ። ከኛ ክልል ደግሞ ታውቃላችሁ በጣም ብዙዎቹ እንደዚህ ስራ በጋራ የመስራት ትብብር ምናምን ዜሮ ነን፣ ዜሮ ማለት ነው። እኔ በዚህ አጋጣሚ ቡታጅሮችን በጣም ነው የማደንቃቸው ማለት ነው። ምክንያቱም ትብብራቸው ከቤተሰብ ጭምር እስከ ጓደኛ ተያይዘው ተያይዘው ተያይዘው በለምደ አማካኝነት ኢዩት ሶስት ዓመት ባልሞላ ውስጥ ስንትና ስንት ኢቨን ቪዲዮ በእነሱ የሚሰሩባቸውን እንኳን ራሱ ጭምር እያገኙ እያበረታቱ ነው። እኛ ጋር ሲሆነ እንደሆነ ችክ የራስን ሰው ብቻ እርስ በርስ ማደግ የለ፣ መጠራራት የለ፣ ከተገናኝ መናጨት። ይሄኛ እኮ በጣም ነው የሚያፈላው በጣም ደም የሚያፈላው በእውነቱ ማለት ነው። ኢቨን ሰብስክራይብ እንኳን ስናደርግ እንኳን አናበረታታም። አዎ፣ እና አበረታቱን ይልመድብን እንደዚህ እያገኘ ምናምን ማለት እንደዚህ ስራ በክልል ይሁን እያልኳችሁ ሳይሆን በእኛ ጋር አልተለም በጣም በቃ አልተሰራበትም ማለት ይቻላል። ማንም ማንም ይዞ አላደገም፣ ማንም ማለት ነው። እኔ አሁን እስኪ ዩቱብ ከፍቶለት እዚ ጋ ማነው ያደገ? እርስ በርስ ነው በቃ እዛው እዛው የሚተዋወቁት ምናምን ካልሆነ በስተቀር እንደዚህ በሰፊው ዩቱብ ከፍተው ብዙ እየሰሩ ነው ብዬ አላምንም። እና ተጋገዙ፣ እኛንም አግዙ፣ አገር ስንገባ እንድንሰራ አበረታቱ ምክንያቱም እናንተ ስታበረቱ ነው ሌላው ሰው የሚበረታው፣ እና ይሄ ነገር ይለመድ። ስለዚህ ቶፊቅ ቢያንስ ከእኛ ጋር አሁን ከፍተኛ ሰብስክራይብ እሱ ነው ያለው እስካሁን ድረስ ማለት ነው። እና ስለዚህ በደንብ እንዲያድግ ከዚህ በላይ አምስት መቶ ሺህም እንዲገባ ከዛም በላይ እንጠብቃለን። ወደፊት ውድ ቤተሰቦች ወዳቸዋለሁ። ላይክ ሼር፣ ሰብስክራይብ አድርጉ። መልካም ጊዜ። ቻው ቻው።